በአዲስ አበባ ከተማ ከጎላጎል 22 ማዞሪያ ቦሌ ኤድናሞል ሞል መንገድ ለተሽከርካሪዎች አስቸጋሪና ከፍተኛ የትራፊክ መጨናነቅ የሚስተዋልበት መንገድ ነው። ይህ ችግር ደግሞ የክረምት ወቅት ላይ ይበረታል። መንገዱ በጣም አስቸጋሪ ነበረ። ክረምት ከመግባቱ በፊት ተቆፍሮ ነበረ። ከዛ ክረምት ሲገባ ደግሞ በጣም ውሃ ሞላ፣ ውሃ በጣም ሞላ። ጉርጓር ደግሞ በጣም የሚያስጠላ ጉርጓር ነበር። መሀል ላይ አቆመ። ሰው ሁሉ መምጣት በዚህ ጋር ማለት መንገድ ቀየሩ። ሰው ሁሉ ማለት ለምን ሲሞላ ዋና እንዳለ ከዳር እስከ ደር ሁለት ነው የሚለው ሰው ላይ ወደ መስጊድ የማይሻገሪበት መቶ ማይሰግድበት ጊዜ ነበር። ወደ መስጊዱ እንደሚታዩት ከኋላቸው መስጊድ ነው ያለው በጣም አስቸጋሪ ነበር። ለቤተሰቡ በማሙላቱ መንደር ውስጥ የገባ መኪና ስለማይሻገር ጉርጋር ስለሆነ ቦታው መንደር ውስጥ ገብቶን ከመንገድ ተቆፋፍሮ የመንደር ወደ ቤት መግቢያ መንገድ ተቆፋፍሮ አልቆ ህብረተሰቡ በጣም ይሰቃይ ነበር። አቤት በጣም ያቀርብ ነበር። በአዲስ አበባ ከተማ እየተከናወኑ ከሚገኙ የመንገድ ፕሮጀክቶች መካከል እንግሊዝ ኤምባሲ ጎላጎል 22 ቦሌ ኤድናሞል ሞል የመንገድ ፕሮጀክት ይጠቀሳል። በአሁኑ ሰዓት የድሬኔጅ መስመሮችን ዝርጋታ ለማከናወን የቁፋሮ ስራዎች እየተከናወኑ ይገኛል። በአጠቃላይ 44 ኪሎ ሜትር አካባቢ ኪሎ ሜትር ርዝመት ያለው ነው። መንገዱ ለረጅም ጊዜ የነበረ ነባር መንገድ ነው። ነገር ግን ደረጃው ተሻሽሎ በተለይ ደግሞ አሁን ያለውን አጠቃላይ ትራፊክ እንቅስቃሴ በሚያስተናግድ መንገድ እንዲሰራ ታቅዶ ከዓለም ባንክ በተገኘ የገንዘብ ድጋፍ የግንባታ ስራው ተጀምሮ የነበረ ፕሮጀክት ነው። ነገር ግን አጠቃላይ ስራው በታቀደው ልክ መፈጸም ባለመቻሉ ምክንያት አሁን ላይ ፕሮጀክቱ ለሁለት ተከፍሎ ከእንግሊዝ ኤምባሲ ወደ 22 አቅጣጫ ያለውን በሌላ የቻይና ካምፓኒ እንደዚሁም ደግሞ ከጎላ ጎላ አካባቢ ተነስቶ ወደ ኤድናሞል የሚወስደውን ሁለት ኪሎሜትር አካባቢ የሚሆነውን ደግሞ የአዲስ አበባ ከተማ መንገዶች ባለስልጣን ተረክቦ በራስ ኃይል የግንባታ ስራውን ጀምሯል። ከእንግሊዝ ኤምባሲ 22 ጎላጎል ቦሌ ኤድናሞል መንገድ ፕሮጀክት በ2 ቢሊዮን ብር ወጪ የሚገነባ ሲሆን 44 ኪሎ ሜትር ይሸፍናል። የመንገድ ግንባታው አካል የሆነው ከ22 ጎላጎል እስከ ቦሌ መዳን ያለም ያለው ግንባታ በአዲስ አበባ መንገዶች ባለስልጣን አማካኝነት በ844 ሚሊዮን ብር በላይ ወጪ ነው እየተገነባ የሚገኘው። የወሰን ማስከበር ስራዎችን ጨምሮ አስፈላጊ ስራዎች ተጠናቀው የመንገድ ፕሮጀክቱ በተያያዘው አመት ለማጠናቀቅ እየተሰራ ይገኛል። ይሄ 2 ኪሎ ሜትር ሁለት አይነት ሴግመንት ሁለት አይነት ዊድዝ ነው ነው ያለው። ከ1000 ሜትሩ ወይም ደግሞ 1 ኪሎ ሜትሩ በ30 ሜትር ዊድዝ የሚሰራ ሲሆን ሪሜኒንግ 1 ኪሎ ሜትሩ ደግሞ በ25 ሜትር ዊድዝ ይሰራል። ከመነሻችንን ከቦሌ ትምህርት ቤት ወይም ከቦሌ መድኃኒዓለም አድርገን ወደ ጎላጎል ስንሄድ በራይት አንድ ሳይድ በኩል 30 ሜትሩ እስከ በተለምዶ 24 ተብሎ እስከሚጠራው ጀንክሽን ድረስ ያለው 30 ሜትር ይሆናል። ከዛ ጀንክሽን እስከ ጎላ ጎል ድረስ ያለው ደግሞ በ25 ሜትር ስፋት ይሰራል ማለት ነው። አጠቃላይ ወደ 844 ሚሊየን ብር የሚፈጅ ስራ እየሰራን እንገኛለን ማለት ነው። የባለስልጣን መስሪያ ቤቱ የመንገድ ግንባታ ፈተና ከወሰን ማስከበር ጋር የሚያያዙ ችግሮች ናቸው። ከዚህ ጋር በተያያዘ በአብዛኞቹ ቦታዎች ላይ የወሰን ማስከበር ስራዎች ተሰርተዋል፣ አንዳንድ ቀሪ ስራዎችም አሉ እነዚህም ደግሞ ከሚመለከታቸው ባለድርሻ አካላት ጋር በፍጥነት ለመፍታት ጥረት እየተደረገ ያለበት ሁኔታ አለ በከፍተኛ ፍጥነት እየተከናወነ ነው የሚገኘው አጠቃላይ የግንባታ ስራውን በዚህ ዓመት ሙሉ በሙሉ አጠናቀን ለትራፊክ ክፍት ለማድረግ እየሰራ እንገኛለን በአሁኑ ሰዓትም የአፈር ቆረጣ የድሬነጅ መስመሮችን ለመዘርጋት የሚያስችል የቁፋሩ ስራዎችን ጨምሮ የተለያዩ ስራዎች እየተከናወኑ ሲሆን እስከ የካቲት ወር ድረስ የአስፓልት ማንጠፍ ስራውን ለማጠናቀቅ እቅድ ተይዟል የመንገዱን ስራ በፍጥነት ማከናወን የሚያስችሉ መሰረታዊ ስራዎችም ተጠናቀዋል የኮመን ስካቤ የምንለው ዋናውን የመንገድ ክፍል የመቁረጥ ስራ ወደ 55 ፐርሰንት ላይ የደረሰበት ስትራክቸራል ኤክስካቬሽን ወይም ደግሞ ለፓይፕ የሚሆነንን ቆረጣ ወደ 49 ፐርሰንት የደረስንበት ያንን ቆረጣ ተከትለን ደግሞ የፓይፕ ኢንስታሌሽን ስራችን ወደ 23 ፐርሰንት የደረሰበት እንዲሁም ደግሞ ከማኖል ጋር በተያያዘ ወደ 9.2 ፐርሰንት የደረስንበት እና ሜንሊ እነዚህን አራት ስራዎች ፎከስ አድርገን እየሰራን ያለንበት ተጨማሪም ደግሞ የገረጋንቲሙሌት ስራዎችን በተወሰነ መልኩ ከሁለት እስከ 3 ፐርሰንት ብለን ብለን በምንጠራው ደረጃ የገረጋንቲ ሙሌት ስራዎችን እየሰራን እንገኛለን። በዚህ አመት እስከ የካቲት ባለው ጊዜ ውስጥ ሙሉ የአስፋልት ስራውን ለማጠናቀቅ እንሞክራለን። ይህ የመንገድ ፕሮጀክት ዘመናዊ የትራንስፖርት የትራፊክ ፍሰት ስርዓት ተግባራዊ የሚደረግበት ነው። ዘመናዊ የእግረኛ መንገዶች፣ መዝናኛ ቦታዎች፣ የታክሲ መጫኛና ማውረጃ ቦታዎች በውስጡ ይዟል። የ30 ሜትር ሴክሽኑ ላይ ሳይክል ሌን ይኖረናል። በራይት አንድ ሳይድ በኩል አንድ ሜትር ፕላንቴሽን ይኖረናል። አምስት ሜትር እግረኛ መንገድ ይኖረናል። ይሄ ለ30 ሜትሩ ሴክሽን ማለት ነው። 25 ሜትሩ ሴክሽን ላይ ሳይክል ሌኑ አይኖርም። ሌላው ግን አንድ ምንድነው እግረኛ መንገድና ፕላንቴሽኖች ይቀጥላሉ ማለት ነው። የትራፊክ ቁጥጥር ስርዓቱን የተሻለ እና ዘመናዊ ለማድረግ የሚያስችሉ የቴክኖሎጂ መሰረተ ልማቶችንም ጭምር ከግምት ውስጥ አስገብቶ የግንባታ ስራው የሚከናወን ፕሮጀክት ነው። በኮሪደር ግንባታ ሀሳቤ ያሉትን ነገሮች አካቶ የግንባታ ስራውን ለማከናወን ጥረት እየተደረገ ይገኛል። ስለዚህ ከብራስ ወደ አትላስ የሚሄደው የኮሪደር መስመር አለ። በዚህ በኩል የሚሰራው መንገድ አለ። እነዚህ መንገዶች በተቀራራቢ ጊዜ በተመሳሳይ ጊዜ በዚህ ዓመት የግንባታ ስራቸው የሚጠናቀቅ ከሆነ በአካባቢው ከፍተኛ ትራፊክ ፍሰት መሻሻል እንዲኖር ትልቅ አስተዋጽኦ ይኖራቸዋል።